ከዚህ በተጨማሪ ባለሙያ የግብርና ባለሙያዎችም ሌሎችም አካላት በየቀበሌው ወርደው አርሶ አደሩ እያንዳንዱ አርሶ አደር በቀን ሶስት ጊዜ ማሳውን እንዲያሰስ እየተደረገ ያለበት ሁኔታ ነው ያለ። ከዚህ አኳያ አሁን አርሶ አደሩ በተሻለ ሁኔታ ማሳውን እያሰሰ የተለያዩ ከዚህ በፊት የነበሩ መደበኛ ትሎችንም ሲያገኝ ባለሙያ እያማከረ አሰሳ ስራ እየሰራ ያለበት ሁኔታ ነው ያለ። በዚህም መሰረት እንግዲህ በቤተ ክርስቲያናት የተለያዩ አጋጣሚዎች ሕዝቡ ሊሰበሰብባቸው በሚችሉ አጋጣሚዎች የግንዛቤ ፈጠራ ስራው እየተሰራ ያለበት ሁኔታ ላይ ያለ። በዚህም መሰረት አሁን አርሶ አደሩ በየቀኑ ማለት ይቻላል የተለያየ ነገር ሲያገኝ፣ በእርግጥ ይሄ ተምች እስካሁን ድረስ እንደ ወረዳችን የተከሰተበት ሁኔታ ያለ። ነገር ግን ስጋቱ ስላለ አርሶ አደሩ ማሳውን እያሰሰ አንዳንድ ጥኖች ሲያገኝ አሁን ያለው የአርሶ አደሩ ግንዛቤም በእኛ እንትን በየቦታው እኛ ምንትን ስናደርግ አይደለም ይሄን ተባይ ሌሎችንም መደበኛ ተባዮች የአረምና ኩትኳቶ ስራን እየሰራ እየተከላከለ ያለበት ሁኔታ ነው ያለ። ይህ ግንዛቤ ደግሞ የበለጠ እንዲጨምር አሁንም ወረዳው በአስራ ስምንቱን ቀበሌዎች የአለሙያ ስንዴ ሰርቶ በቀበሌ ያለው ግብረ ኃይል ስራውን በየኖስ ቀበሌ ያለው ግብረ ኃይል ውስጥ ለቀበሌ ግብረ ኃይል መረጃ በየቀኑ እንዲያመለክቱ የቀበሌው ግብረ ኃይል ደግሞ ለወረዳው በየቀኑ ያለውን ነገር የኢንፎርሜሽን ልውውጥ እንዲካሄድ እየተደረገ እየተሰራበት ሁኔታ ነው ያለ። በዚህ ሁኔታ አሁን አርሶ አደሩ ይህን ግንዛቤ ይዞ መስራት ከቻለ ክስተቱ እንኳ ቢኖር በአጭር ጊዜ በባህላዊ መንገድ የሚከላ